በለ ሮማንቲክ፣ አሁን ከዚህ ሮማንቲክ መሀል ቤ ምን ትሰራለህ? መሀል የምትንጎራደደው ኦ ማይ ጋድ። ባሉ እኮ ናፍቆሃል። ሚስትያው እየደባበሰችው ነው። አራ ቢቂ፣ ኧረ ተው የፍቅር መቀሳተውን። ኧረ ተው ተው ተው እባክህ፣ ሂድ አንተ ሰውዬ፣ እነሱ ሮማንቲክ ላይ ናቸው። ኦ ላላ፣ ጭራሽ ተቀመጠ። ልሄድ ነው ስለው ወይ አንተ፣ ምን ይሻልሃል? እባክህ የፍቅር መቀሳተው ልጆቹ አይ ቤክ ታነስ በል አ ተቃቀፉ፣ ጀመረ ሮማንቲክ። ቤክ ሂድ ሂድ፣ ላሽ በል እንጂ። ነቃለኩ ብሮ አ ሂድ ተመስገን። ጀምሮ ጀምሩሽ፣ በጣም ደስ አላችሁ። አ የሳመጭ ነው፣ በጣም ተነፋፍቃችሁ። አላ ሩጀ ከዛ ቤት ከወጣ በኋላ ሮማንቲክ እየጨመሩ ነው። ተነፋፈቁ፣ ተነፋፈቁ እኮ እናንተ ቤቂ ፍቅር መቆስ እንዴ ምን ሆነ? አንተ ጠገባቸው አትሸሽም እንዴ እንዴ እያያቸው እየተቀቀጡ አንተ እንዴት አታመጣም ግን? ቤኪ ግን እስከ መቼ ነው ሲንግል ሁነ የምትኖረው? አረተ ወረተ ወረተ አሳየን አለምህን ስታይ ነህ። አይ ቤኪ ምስኪና ነገር እኮ እኔ የምልህ ቆይ አንተ ግን አለምህን ስታይ ለምን አታሳየን ነው እናላችሁ ሀይሚና ብሩክ ዛሬ ሮማንቲክ ላይ ሆነው ቢኪ የፍቅር መቀስ ካልሆንኩኝ ብሎ ጎርደድ ጎርደድ። እንዴ ምን ነው ሸዋ። ቢኪስ ፊቱን አዙሮ ጠፋ። ካሜራማን ምን እንዴት ቻልከው ወንድም ወንድማለብ፣ እንዴት ቻልከው ምስኪን፣ አሳዛኝ ካሜራማን፣ ያሳዝናል። ቢኪ ላሽበል ተባለ፣ ሂድ ውጣ ተባለ፣ ወጣ። ካሜራማን ግን ምንም ማድረግ አይችልም፣ መውጣት አይችልም፣ ስራውን ትቶ እንዴት ብሎ እናላችሁ የኔ ወዶች እንዴት ናችሁ? ደህና ናቸው። በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ቡራና ሀይሚ እንግዲህ ከቸች ብለዋለኝ በሚያምር ቪዲዮ እንግዲህ ያው ሰሞኑን ፍራንክ ቪዲዮ ነው የሚሰራልን ብዬ ነው ማስበው እንግዲህ ዛሬ እንደውም ሊቀሩ ነው ብዬ ነበረ። ሲያመሹ በነ ቡራ ቤት መጥተዋል ማለት ነው። ሀይሚን እንግዲህ ፍራንክ እያደረጓት ነበረ። የሰጠችውን የወርቅ ሰዓት ሰው ወሰደብኝ፣ ደበደቡኝ፣ ዘረፉኝ ብለው እንግዲህ ሀይሚን ብርክርክርክ ሲያደረጓት ነበረ። ሲያብረከርኳት ነበር የዋሉት እና ያው ተደናግጣ ነበረ። ተደበደበ ብላ ሀይሚ እኮ በቃ አዎ ኮ በቃ ትል የልሽ አስተሳሰብሽ በጣም ይገርማል። ቆይ አንቺ የብሩ ጌጅ ሰዓት ለጠፋ ያንቺን ቀለበት አውልቀሽ የምትሰጪው ምን ስለሆነ ነው? አውልቀ ሰጣለሁ አለች ኮ አውልቀ ነው የምሰጠው አለች። የኔ ቆንጆ እውነት ነው ነው እና ብሩክ የተወሰደበት ብላ በጣም ተናዳ ነበር። ከማወሰሩ በላይ ያናደደ ስለተመታ እና። ያው ያስተምራል። ዋናው ነገር ግን ማስተማሩ ምናምን አይደለም ፍራንኩ ነው አልመሳሰጠኝም። የመሰጠኝ ፓርት አለ ጋይስ፣ የመሰጠኝ ፓርት አለ አትሉም? ሮማንቲኩ ኦ ማይ ጋድ መጨረሻ ላይ እንዴ ተነፋፍቃችኋል በጣም። እና እንዴ ነው ካሜራ ፊት እንደዚህ የሆናችሁ ካሜራ ጀርባ እንዴ ልትሆኑ እንደምትችሉ እንግዲህ ግዜር ይወቀው። ሲቀጥል ደግሞ ስመኝ የሰወር እየለቃቀምሽ ይያመጣሽ ጆሮአችን አታ አታ ደንቁሪን በራስ ሻይዲያን የምትሉኝ ሰዎች ቋይ በራሴ አንድ ቀን እሰራላችሁ። አለራ እናች ማና ስመኝ ኮና ሲጋ ከጭጭብ ላይ የተቀመጠችው ካሜራ ላይ ስመኝናት እንደምታዩት ማለት ነው። ሲቀጥል ደግሞ ይሄ የሚንቀለቀለው ድምጽ የማን ይመስላችሁ? የኔ እኮ ነው። ለሙዚቃ ራሱ ብታደርጉት ሪሚክስ ብታረጉት ምርጥ ሲንግል የሚወጣው ድምጽ ነው። ይሄን ድምጽ እየሰማችሁ ማማረር አይከብ ማለት ነው። እሄን የተንቆረቆረ ድምጽ እየሰማችሁ ማማረር እኔ እኔ እንጃ ብቻ አላቅም። ለምን እንደምታማራሩና የራሴ ነው እኔ ውድ። ድምፁ የራሴ ነው፣ ፎቶ የራሴ ነው። ይሄ ቪዲዮ ምናምን ፎቶ ብቻ ነው የብሩክና የሀይሚ እና የኔ ውድ፣ የራሴ ነው። እሺ ሐበብቲ አንቺ ራሱ እንደኔ ለምን አሰሪ ሞኛቱን ቅመሞች ስሩ ይልቅስ ሻቅሉ ዶላር በጣም ውድ እንደው ታውቃላችሁ አይደል? ሸቅሉ ሸቅሉ፣ ብር ቤተሰብ ትረዱበታላችሁ። ዩቲዩብ ቻናል ክፈቱ ማርያም እና የምላችሁ እኔ ሁሌ ነው የምላችሁ፣ ግን እናንተ አት አትሰሙም በቃ እኔን እዚህ ጋር ለመሳደብ ለመተቸት ነው የምትመጡት ብዙዎቻችሁ፣ ግን ምርጥ እዬ ናቸው የኔ ፋሚሊዎች፣ በነገራችን ላይ የኔ ውዶች፣ በጣም ደሞ ወዳችሁ ታውቃላችሁ። ና አንዳንዶቻችሁ ጅላንፋ አላችሁ ዝምላች መታችሁ የምትሳደቡን እየሰሩ ነው የኔ ውድ፣ ስሩ ይልቅ እንዲያው ሁለት ዩቲዩብ ቻናል አለኝ። በአንዱ ሌላ በአንዱ ሌላ እሰራበታለሁ። በአንዱ ወር ቢያልፈኝ በዛኛው ወር ያልፈኛል። በአንዱ ሲከፍለኝ፣ በዛኛው ደግሞ በቃ በየወሩ ቢያንስ አገኛለሁ። ቤተሰቦችን እረዳለሁ። ምን እኮ የማይካድ ነገር ነው እና ብር እስከሆነ ድረስ ሽንት ቤት እንኳን ትፈቀፈቅ ያለሽ እንኳን አስር ደቂቃ ውሮተሽ እንትን ማለት ስሩ ይልቅስ ስሩ ስሩ ብር ስሩ፣ ምናምን ቤተሰብ እርዱ፣ ለራሳችሁ ፋዝ እንጭበሉ ቤት ስሩ ኢትዮጵያ፣ ከዛ ወደ ሀገራችሁ ግብዚ። እድሜያችሁን አትጨርሱ፣ የሰው ተመልካች አትሆኑ። እሺ ዩቲዩብ ስታዩ አሁን ሀይሚና ብሩክን ተወዷቸዋላችሁ አይደል? እያያያችኋቸው፣ እየተዝናናባችሁባቸው ነው። ስሩባቸው ገንዘብ። በነሱ ጥሩ ነገር እያወራችሁ ገንዘብ ስሩ። ገባችሁ? መጥፎ ነገር አውርታችሁ ሳይሆን ጥሩ ነገር አውርታችሁ፣ ለሰው የሚጠቅም ነገር አውርታችሁ ገንዘብ ስሩበት። እሺ እንደዛ ነው ምላችሁ፣ ልምከራችሁ ብዬ ነው። አንዳንዴ እኮ ለእናንተ የሚጠቅም ነገር እና ስሩ አውረታችሁ ብቻ ገንዘብ ታገኛላችሁ። እና እኔን አትሳደቡ ልላችሁ ፈልጌ ነው ስራዬን እየሰራው ስለሆነ ሰ ወደ እነ ሀይሚ ቪዲዮን ልለፍ። ና እነ እነሀይሚ እንግዲህ ሚያምር ቪዲዮ ነው የሰሩት ሮማንቲኩ በተለይ እንዴት አባቱ እንደሚያምር ኦላላ ኦላላ ነው ኦላላ። አይ ቤኪ ወንድም አለም እኔ እኮ ሁሌ እንዳሳዘንከኝ ነው በቃ ሁሌ አንጀቴን እንደበላሀው ሁ አንጀቴም ብልት እንደው ፈዚህ ይሻላል። ፈዚህ ይለጣጣፍባቸዋል ሴቶቹን፣ ሴቶቹም ይወዱታል። ቢኪ በጣም ይፈራል። ሴቶቹን ለመቅረብ ይፈራቸዋል፣ ይፈራቸዋል። ገና ሲያቸው ነው የሚበረግቀው። ብርግግ ነው የሚለው፣ የሆነ ነገር እንዳየ አይጥ፣ እንዳየች ድመትና ቤካ እየፈራ እንደው ያንተን አለም ያሳየኝ ብቻ ቢኪየ ፀጉሩን ተመልጦ ከኋላ ሄዷል። አንተም ሴት አልቀርብም ብለህ እድሜህን እየገፋ ነው። አረባክህ አረባክህ ደግሞ ዛሬ እንደ ብሩክ እና ሃይሚ የፍቅር መቀስ ካልሆንኩ ብለህ ተገትረ በመጨረሻ ብሩክ ሂድ ውጣልኝ አለው። አው ተባልክ፣ የራስን ያዝና ሮማንቲክ ላይፍ አሳየን። እውነቴን ነው አሳየን ብያለሁና፣ ከዛ ውጭ ቤኪ ያሳዝኖኛል። በዛሬው ቪዲዮ ሁለተኛው ደስ የሚለው ነገር ሮማንቲክ ላይፋችሁ ምናምን ደስ ይላል። ግን አልጋ ላይ አይ

ረብስማ ይሄ ራስታን ያላማረኝም። ብሩክ ፍሬዝ ነው የሚያምርበት እና ዘነጥነጥ ብላለች ሀይሚ ግን በጣም አምሮብሻል። ኮፐርትሽ ምናምንሽ ይመቸናል። ከዛ ውጭ ደግሞ ሀይሚ ያው ለብሩክ ምን ያክል እንደምታስብ ከብሩክ ገንዘቡን እንደማትፈልግ በብዙ ነገር አይታቸዋል። ሁላቸውም ማለት ነው፣ ብሩክ ላይ ማለት ነው። ሀይሚዬ የራሴን እሰጣለው እስከ ማለት ነው የደረሰችው። እንደ ፍራንክ ነው ግን እንደ ፍራንክ ነም ያስተምራል አንዳንዴ ፌክና የሆነ ፌክ ነው ወርቅ ነው እያላችሁ የምትጣሉ ሰዎች ማለት ነው። ወርቅም ሆነ ፌክም ሆነ ዋናው ነገር ፕሮሚሱ ነው ጋይስ፣ ዋናው ነገር ፕሮሚሱ ነው፣ የገቡት ቃላቸው ቃል ማሰር እንጂ የሆነ ፍቅር በገንዘብ በቃቃ ምናምን ምናምን የሚቀየር አይነት ነገር አይደለም። እና ሀይሚ አሁን ወርቁ ጠፋ አሏት አይደለ? ግን ለወርቁ ወይኔ ለምን ጠፋ ያን ሁሉ ብራውጥቼ ምናምን ሳይሆን ያለችው አንተ ብቻ ደናው እንጂ የኔን አውልቄ እሰጥሀለሁ፣ ነው ያለች። እና እዚህን ያክል ነው የሚተሳሰቡት። እና ድራማም ሰሩ ሪልም ሰሩ፣ ዋናው ነገር እነሱ ለእኛ የሚያስተምሩ ነገር መስራታቸው፣ በቃ እኛ ከነሱ ምን እናገኛለን የሚለውን ነገር ማየታችን እንጂ ድራማ ነው ፌክ ነው ምናምን ምናምን እያላችሁ ዝምብላችሁ አትቀበጣ ጥሩ ምትሉ ስታጡ እና ሰሞኑን እንግዲህ ያው ፍራንክ እየሰሩ ትንሽ ያዝጉናል ብዬ አስባለሁ። ከዛ ውጭ ግን አምሮባቸዋል። ደስ ስላላችሁ ቀጥሉበት። እኛም ማታ ማታ ይህን ድራማ ለመኮምኮም ሬዲነን ይመቻችሁ። ወዳችኋለሁ።